ሀቢባ ስንት ሰዎችን ስትረዳ ሳታግዙ ቀርታችሁ ዛሬ የሆነ የሆነ ነገር ክፍተት ተፈጠረ ክፍተት ተናገራችሁ ብላችሁ እኛ ጋር ለማሸማቀቅ የምትመጡ ሰዎች እውነት ሞራል አላችሁ? እመቤቴ እውነት ሞራል አላችሁ ወይ? እውነት ይሄ ነገር እንደው እናንተ ምን አይነት ኮምፈርቴብል ይሰጣችኋል? ጋይስ እኛ በየቀን እኮ ነው እርዳታ ይዘን የምንመጣው እኮ በየቀን እኮ ነው የተቸገሩ እና ወንድሞቻችንን እኮ በብዙ መንገድ አግዟቸው ብለን እኮ የምንመጣው እኮ በየቀኑ ነው። በየቀኑ እኮ ከኛ ጋር አልነበራችሁም፣ ከይቅርታ ጋር በየቀኑ እኮ የነበረው እኮ በየቀኑ የነበረው እኮ ይሁ ማህበረሰብ ነው። እናንተ እዚህ ያላችሁ ማህበረሰቦች መንቃት አለባችሁ። አንድ ነን፣ የማንም መጫዎች አይደለንም፣ ከዚህ በኋላ ማለት አለባችሁ። አንድ ሰው ሲነካ እኩል ፌር መሆን አለባችሁ ጋይስ። አቢባን እኔ እራሷን የነካኋት ራሷና ራሷን የተጣላሁት ሌላው ለሚያደረገው ግን እኔ ታቂኛለሽ እዚህ ጋር እጫወታለሁ የጉራጌ ልጆች ጋር። በመጨረሻ ምንትንም አልሄዱ እነሱ ጋር ታቂያለሽ የሆነ ነገር ከተጠራው ካልሆነ የራሳቸው ቡድን አላቸው የሚጫወቱበት። እኔ እዚህ ጋር እንደ ኢትዮጵያዊ እንደ አዲስ አበባ ልጅ የራሴ ቡድን አለኝ። እኔ ቤት እንኳን አንዳቸው አድሚን የላቸው እኔ ጋር አይመጡ። ይሄ ችግር ሲፈጠር ግን በውስጥ ሮማን እንዲተደረግን ሲሉ እንዳንድ የጉራጌ ተወላጅ መቅረት አለበት። ይሄ ነገር ሰንቢያት አለው። እኔ ልጆቿን ወደፊትም አልነካ ልነካም አልችልም። የነካባትን ሰው እኔ ራሴ ቆሜ አስጠይቀዋለሁ። ራሷን መስደብ ይችላሉ። አራት ቃል ወጥቷት ይቅርታ ብላ እኔን እንኳን ማሳጣት ትችላለ። የቤታዩ እኔ ለክፋት ተናገረች አላልኩም። እኔ ለክፋት አላልኩም። ጉራጌን ጎበዝ ለማለት ብዬ ነው የተናገርኩት። እናንተ በክፋት ካያችሁት ይቅርታ ብላ መዝጋት የምችለውን ነገር አስገድዳችሁ አስጠምዝዛችሁ የሌለ ነገር ውስጥ ገብታ ራሷን አይተሻታል። በራሷ ጉዳይ ነው ነገር የመጡት ሲሆንም እንደ ማተርዋት ይቅርታን ባጠየቅ ልጆቿ መነካት አግባብ አይደለም። ይሄ ብልግና ዘላንለት ነው። ብልግና ነው። እኔ ከነዚህ አይነት ፐርሰን ጋር አግሪም ሞኛ ላቅም አግሪም ልሆን አልችልም። መብርሃን በምታቀው ትክክል አይደለም። አኮ በሱ ነው አቀሻለሁ ኮሮም ያሁን በልጅ ምናምን ለመበሻሸቅ ቤታ ለመሳሳቅ እንጂ እኔ እኮ እዚህ ጠላት የለኝም። የት አግኝቻቸው ነው እኔ? የት ተደራርሽ እኔ ፈን ለማድረግ ነው። አፍና ስትመጣ እኔ ቆየቃለ ፈን እያደረጉ ነው። እኔ ሌላ ነገር የለኝም። ሰው ወደ ሌላ እግዚአብሔር። ሀቢባ ስንት ሰዎች ስትረዳ ሳታግዙ ቀርታችሁ ዛሬ የሆነ የሆነ ነገር ክፍተት ተፈጠረ ክፍተት ተናገራችሁ ብላችሁ እኛ ጋር ለማሸማቀቅ የምትመጡ ሰዎች እነ ሞራል አላችሁ? እመቤትቴ እውነት ሞራል አላችሁ? እውነት ይሄ ነገር እንደው እናንተ ምን አይነት ኮምፎርቴብል ይሰጣችኋል? ጋይስ እኛ እኮ በየቀን እኮ ነው እርዳታ ይዘን የምንመጣው እኮ በየቀን እኮ ነው የተቸገሩ ወጡትና ወንድሞቻችንን እኮ በብዙ መንገድ አግዟቸው ብለን እኮ የምንመጣው እኮ በየቀኑ ነው። በየቀኑ እኮ ከኛ ጋር ነበራችሁ፣ ከይቅርታ ጋር በየቀኑ እኮ የነበረው እኮ በየቀኑ የነበረው እኮ ይህ ማህበረሰብ ነው። እናንተ እዚህ ያላችሁ ማህበረሰቦች መንቃት አለባችሁ። አንድ ነን የማንም መጫዎች አይደለንም። ከዚህ በኋላ ማለት አለባችሁ። አንድ ሰው ሲነካ እኩል ፌር መሆን አለባችሁ ጋይስ፣ እኩል መሆን አለባችሁ። ምክንያቱም እንደዛ የሚኮነው ነገር እኛ ለሰው ብለን ነው፣ አንድ ሰው እንዳይነካ ህመሙ፣ ስሜቱ ስለሚያምነው። ትናንትና እንደዚህ እንደዚህ፣ ዛሬ ደግሞ ጻዲቅ ጻዲቅ እንደዚህ እንደዚህ። አረብ ሀገር ያላችሁ ሰዎች አንዱ ነው አንዱኑ አንዱኑአንዱ አንዱኑ እርስ በራሳችሁ ተጣመሩ። እርስ በራሳችሁ አንድ አይነት በበእንደዚህ አይነት ሁኔታ አስተሳሰባችሁ አንድ ሁን። ምክንያቱም ከሌኮ ለእኛ እንደዚህ የሚሆንልን ለእኛ ብሎ ነው። ስለዚህ መነካት የለበትም ብላችሁ አንድ አይነት እንትፍልጠሩ። ከዛ ውጭ ላለው ነገር በየቤታችሁ ሀሳባችሁን መስጠት ትችላላችሁ። ይዘውወይ ቅድስቴ ቀጥ እየኔ ቆንጆ እንደምናደራችሁ እንደነ ቅስ በጣም በጣም ያሳዝናል። ከምር እኔ ምለው ነገር ነው ያልኩት፣ ያልሽዋንችም ከምር ከምር በጣም በጣም ነው ያዘንኩት። እንኳን ልጅን አይደለም የደረሰ አበባ ስትቀጥፊበት ሰው ያንገበግበዋል። በልጅና በእናት የሚመጣውን ሰው በሙሉ ብሎክ ማድረግ አለብን፣ መቀበል የለብንም የማንንም ልጅ። የማንም ይሆን የማንም ልጅ ይሄ ቃል በክርስቲያን መጽሐፍ ቅዱስ ላይ ራሱ አለ። እግዚአብሔር የከለከለው ቃል ነው በትክክል። እንኳን አይባልም፣ እንኳን ህፃን ልጅ ትልቁንም ሰው አይባልም። በጣም ትልቅ ስህተት ነው የተሰራው። ዋናዋ ያጠፋችው አጠፋች ብለው ቢሉ ቢጣሉ ከእሷ ጋር እሷ ትመልሳለች፣ ታቅበታለች እንዴት ሀንድል እንደምታደርግ ሺዝ ስትሮንግ ውመን። ለእሷ ምንም እንትን የሚያስፈልጋት ነገር አይደለም ከእሷ ጋር። ግን አልፈሽ የሆነ ያንችን በቃ የሚወጋሽን ነገር መፈለግ ጥሩ አይደለም። አሁን እንዳልሹ ደግሞ አረብ ሀገር ያላችሁ እኔ ከምሬ ነው፣ መቤቴን፣ እውነቴን ነው የምላችሁ። ማንም ሰው አንድ ብር ለእናንተ የሚላችሁ የለም ከአረብ ሀገር ስለመጣችሁ፣ ብታችሁ፣ ከአረብ ሀገር የመጣችሁ ከኢትዮጵያ እንኳን ስትገቢ፣ ከአረብ ሀገር የመጣች ነው ብሎ ነው የሚነቅሽ። ስለዚህ ስለምትናቁ አንድ ላይ ሆኑ፣ አንድ ላይ ተባበሩ። እሱ እንዳለችው ለማንም አትወግኑ። ለፖለቲካውም፣ ለእርስ በርስ ጠቡ ምንም አትወግኑ። አንድ ላይ ሆኑ። እንደው ስለ እግዚአብሔር ብላችሁ ልቦና ይስጣችሁ። አንድ ላይ ሆኑ፣ ለሚጠቅማችሁ ሰው ወቁ። ከሩቅ ዘመድ የቅርብ ጎረቤት ይላል። የቅርብሽ ያለው ሰው ነው መጀመሪያ የሚያነሳሽ። ቅርባችሁ ያለው እኛ አይደለንም። ውሸት ነው። ሳራ ናት፣ ሀቢባ ናት የምትደርስላችሁ። መሲ እንትያች ቴሌፎን የሚሸጠው እሷ ናት። እወቁ፣ ማን እንደሚደርስላችሁ። ቢያጠፉ ከውስጥ መናገር ትችላላችሁ። ባያ ባያ እንትን ቢሉን በቃ አትወግኑ። እባካችሁ እባካችሁ፣ የአረብ ሀገር ልጆች እባካችሁ፣ እናንተ የስደር ልጆች እባካችሁ። ይሄን ለማለት ነው፣ ከምር በጣም ነው የተሰማኝ። እሷ ጎበዝ ልጅ ነች፣ ነገር ትመለሳለች። ምንም የሚመጣው ነገር የለም። እግዚአብሔር ግን መልሱን ይሰጣል፣ ትጠብቅ። እግዚአብሔር መልስ ይሰጣል ለሁሉም ነገር። እግዚአብሔር ልመልስ ይሰጣል የማይባል ነው። ልጅ ልጅ ነው። ማንም ወለደም አልወለደም ልጅ ልጅ ነው። በቃ አለቀ። የማይመለከተው ነው የሚለው። ልቦና አይስተል። ልቦናችን ተደፍነዋል። ሞትን ለመድ ነው፣ ስድብን ለመድ ነው። ሁሉን ነገር በቃ እየተላመድ ነው ሄደን ድንጋይ ሆነናል። ድንጋይ ድንጋይ። በዚህ ሰዓትና በዚህ ደቂቃ ቆ ስንት ሰው እየረገፈ ነው አገር ላይ። በዚህ ደቂቃ ስንት የታመመ ህመምተኛ በስቷል። ሞት በስቷል። ግን በቃ ድንጋይ የሆነ ነገር ነው የደነገጠውን ሳይሆን በቃ ድንጋይ እና እግዚአብሔር ልቦናችንን ይመልሳል። እያትበሳጭ ወደ ስራችሁ ግቡ እናንተም እሷም ትመለሳለች። ሳይመን የኛም ልጅ ነው ከምር በጣም የተሰማል። ሀቢባ አይዞሽ እንላለን። ኧረ ምንም ቅድስቴ ከዚህ በኋላ ማለት ነው እን እንደዚህ እንደዚህ እንደዚህ ራሱ መሆኑ ጥሩ ነገር ነው። ከዚህ በኋላ ማንም ማንም ላይ እንዳይደርስ ነው የሚሆነው። ማንጋት በቃ ብሎክ ማረግ እንደዚህ የሚሳደበው ነው ማንም ማንም ምክንያቱም እኛ ባጠፋ ነው ጥፋት እኛና እኛ ብቻ እንጂ ልጆቻችንን እንዳትነኩ ነው የሚሆነው ከዚህ በኋላ። ሁላችሁም ለእኛ አብራችሁ ድምፅ መሆን መቻል አለባችሁ። እኔ በጣም ነው የምጠላው፣ ነቅዬ ነው የምወጣው ከምር እናትና ልጅ አልወድም። እናትንም ማንም ብታጠፋ እናትን የሚናገር ልጅን የሚናገር አልወድም። ያም በጣም እናትም እናት ስን የምትናገር አብራችሁ አትወግኑ። ብታውቁ ለዛ ሴትዮ አገልጋይ እንትን ከሆናችሁ ቡድን ከሆናችሁ እንኳን ተይ ብላችሁ ቀስ ብላችሁ ያችን ሰው ማለት እንጂ በፍጹም እባካችሁ፣ ስለ እግዚአብሔር እባካችሁ፣ መቅጠፍቱ በስቷል። አሁንስ፣ ስለዚህ ቢያንስ ማለት ነው በቃ እንደነዚህ እንደዚህ በጣም ቀይ መስመር ማርያምን፣ ሰኒ በጣም ሰውን እኮ የምትቃወሚበት ፓርቲ ይኖራል፣ ትቃወሚ ልጅን አምጥተሽ እናትን አምጥተሽ፣ እንደ አንቺ ስንት ሽማግሌ እናቶችን አይደለ እንደዚህ እያመጡ እናት እንደዚህ እናች ብን እንኳ ኢትዮጵያ እንደዚህ ያደርግልሻለሁ እያሉ የሚያስፈራሩ መቤለሽ የሚደርሰው ስንት ዛጭ እ መማርን ስንት ነገር ነው የሚያደርጓት። ባትናገር ነው እንጂ መማር ስንት ነገር ነው የሚያደርጓት። ስንት ነገር ባለጌዎች፣ የሰው ባለጌ ሰው በረዳ ሰው በገዘ ሰው አይዞ ጠንክር በርታ፣ ከበሽታ ለመዳን መድኃኒት ያስፈልግሃል። ግን ብር የለኝም። ኑ ቶሎ ነከለ ብር ስጡ። እናንተን እኮ ወደ መልካም ነገር ራሱ መምራት ነው። ጋይስ እናንተ ወደ መልካም ነገር እንድትመሩ ጥሩ ነገር መስጠት የማትችሉ ሰዎች እንድሰጡ፣ እውነት ነው እውነት ነው። እናንተ ባታስተባብሩ እኔ አውቃችኋለሁ። እናንተ ስታስተባብሩ እናንተ ስለምኑ ስናይ ነው በቃ፣ ትብብራችሁ ስለሚያስቀናን ነው። መልካም ነገር እየመረናችሁ ያለ ነው። ጥሩ ነገር ሆኖ እየመረናል። አንዳንድ ደነዞች ሳናያቸው ነው የሚያሰባስቡ ቁጭ ብሎ እዛ እግሩ እጁ ተሳስሮ አንደበቱ መናገር አቅቶት ብሩ ተዘርፎበት መድኃኒት እየለመነ ቁጭ ብሎ እያያችሁት እኮ ለዛ ሰው መድኃኒት እንድትገዙለት መልካም ነገር እንድታረጉ እኮ ነው እያመጣን እያሳየናችሁ ያለ ነው። ይህንን ደግሞ አፕርሼት ልታረጉ ነው የሚገባ። ምቀኞች ናችሁ። እመቤትን አያልፍላችሁ። ምቀኛ ናችሁ። ፈጣሪ መድኃኒ ያለም ይጨርሳችሁ። ምክንያቱም እናንተ አትረቡም፣ ኖራችሁም አትጠቅሙም። እግዚአብሔር አምላክ ማለት ነው። ምን እንደሚያረጋችሁ ታውቃላችሁ። በቁማችሁ ያሳያችሁ። ምክንያቱም ሰው የዘራውን ያጭራል። ብልም ታጭዳላችሁ፣ ታጭላላችሁ፣ ባልልም ታጭላላችሁ። ለዛ መታደል አለብሽ እኮ መቀባት አለብሽ እግዚአብሔር ሲፈቅድልሽ እኮ ነው ለመስጠት። እግዚአብሔር ሲፈቅድልሽ ነው። እኔ ማርያምን ቅድስቴ በጣም ነው የሚመ በጣም ነው የሚመረኝ። በጣም ነው የሚሰማኝ። አንቺ በቅርብ ጊዜ ታሪክ እኮ ነው ቅድስቴ። እስኪ በቅርብ ጊዜ እሺ ሰን እንዴት ዋላችሁ ሰላም ነው እንዴት ናሽ ይቅር መስገን በጣም ጥሩ እያደረጋችሁ ነው ሁላችሁ ማለት አንዳንዴ የማይነኩ ነገሮች አሉ ገባሽ አይደለም። ግን ማለት ነው ምን ይባላል መሰለሽ አንድ በጣም ጻድቅ አባት ነበር እና ወደ አባቶች ከሱ በላይ የወደ ሆኑ አባቶች ሄደው እኔ እግዚአብሔርን አስቀይሚዋለሁኝ እግዚአብሔርን በድዬዋለሁ ማለት ነው ብለው ይጠይቃሉ። ከዛ ለምንድነው እንደዚህ ልትሎ ይቻሉ ሲሆን ምክንያቱም ምንም አይነት መከራ እያየሁ አይደለም ሁሉ ነገር አልጋ ባልጋ እየሆነልኝ ነውና እግዚአብሔርን በድየዋለሁ ማለት ነው። እግዚአብሔርን ካልበደልኩት ይፈትነኝ ነበረ አሉ ይባላል። ገባሽ አይደለም? እንዴት ነው አንዳንዴ ችግር ሲመጣ ይሆን እንደዚህ አይነት ነገር ሲመጣ እግዚአብሔር ለእኛ ምን አይነት ጠንካሮች እንደሆንን ያንን ማለፍ እንደምንችል ነው ስ እኔን ትክደኛለች ወይስ ጠንክራ እኔ ጋር እኔን እንዳመነችን ትቀጥላለች የሚል ነገር ይላሉ። ገባሽ እና አባቶች የሚናገሩት ነገር ልክ ነው። ሰው ሲፈተን የሆን ነገር ሲመጣበት እግዚአብሔር ለተሻለ ነገር ሲያዘጋጀው ነው። በእውነት ነው ምልሽ እና ልጅን እናት አባትን እንደ መለኩሴን አምጥተው የሚሳደቡ እኮ ናቸው። እውነት ነው ምልሽ። አንዳንዴ ስለ ሀገርሽ የሆነ ነገር ስታይ ማለት ትችና መጻፍ ትፈልጊና ወይ የሆን ነገር መኮመት ትፈልጊና፣ ግን ዞር ስትይ የረገጥሹ መሬት ራሱ ገና አልደረቅም ኮቴሽን ቢከተሉ ቤተሰቦችን ያገኟቸዋል። ገባሽ አደለም? ቤተሰቦቹን ላለማስነካት ስንቱ ተደብቆ ነው ያለው፣ ስንቱ አንገቱን ደፍቶ ነው ያለው። ለምን ቤተሰቦቹን ላለማስነካት ሲል ማለት ነው። ግን ደግሞ እራሱን ፑሽ አድርጎ ወደ ሚዲያ ወደ ማንኛውም ነገር የወጣን ሰው እንደዚህ ማድረግ በልጅ በቤተሰብ መምጣት በጣም ከባድ ነው። እውነት የስንት እናቶች አሁን የመማር እናት መለኩሴ ናቸው፣ እሳቸው መናገር በጣም ያሰፍራል። ገባሽ እነዚህ ልጆች ግን አንደበታቸው የሚናገሩት ሰዎች ልብ አላቸው ወይ ነው ጥያቄው። ጤነኛ ናቸው? በጤንነት ነው እየተናገሩ ያሉት? እኔ ጤነኛ አይመስሉኝም ለምን አንድ ሰው ከአንድ ሰው ጋር ይጣላል? ፊት ለፊት ከእሱ ከሱ ጋር መነጋገር አለቀ እና ሁላችሁም አንድ ላይ ከሆናችሁ ይሄ የከሌ አባቴ ከሌ እናቴ ከሌ ልጅ ከሌ ቤተሰብ የሚባል ነገር ላይ መሄዳቸውን ያቆማሉ፣ ሁሉም ማለት ነው። እግዚአብሔር ደግሞ ስራቸውን ይሰጣቸዋል። እና አትናደዱ። ለምን በእግዚአብሔር መመካት ነው፣ በእግዚአብሔር ማመን ነው። እግዚአብሔር ለሁሉም ሰው የልባቸውን የስራቸውን ይሰጣቸዋል። እያንዳንዱ ሰው እውነቴን ነው የምልሽ፣ ማን መጥፎ ማን ጥሩ እንደሆነ በአንደበቱ ስለተናገረ ሳይሆን እግዚአብሔር የልብን ስለሚያይ ማለት ነው። የምንሰራውን ነገር እሱ ያያል። እያንዳንዱን ነገር ለምን እንደምንጠቀምበት እግዚአብሔር ያያል። እግዚአብሔር ደግሞ የሰራነውን ይሰጠናል እና ሳርዬ፣ የኔ ቆንጆ ወደ ስራሽ ተመለሺ። አይዟቸው፣ አትናገዱ። እግዚአብሔር አለ፣ በእግዚአብሔር ማመን ነው። እ አመሰግናለሁ ነው እ አንቺ ከካም ማለት ነው። እኔ ነው በቅሎ የምትዩ እ እኮ ልጃለሁ ጋይስ፣ የወለደ እኮ በቅሎ አይባልም። አንቺ ደነት ማለት ነው። እኮ ልጃለኝ፣ ልጃለኝ እኮ የማታውቁ ሰዎች እኔ ልጃለኝ፣ ከካም ማለት ነው። ስለዚህ ነው ወይ ነው ወይ እኔ ልጃለኝ፣ ጋይስ ለማታውቁ ሰዎች ነው በዚህ ክፋታችን ታውቃላችሁ። በዛሬው ያዘንኩበት ነገር ቢኖር በሀቢባ በጣም ሀቢባ፣ በነገራችን ላይ አክስ ላቋርጥሽ። በጣም እድለኛ ናችሁ፣ ልጅ አላት፣ እናንተም ልጅ አላችሁ። እኔ ሀቢባ ምርጥ ልጅ ጅንን ቅብርር ያለ ልጅ ነው የሰጣት። እኛ ላልወለድ ነው ግን፣ በዚህ ክፋታችን ምን አይነት ልጅ ነው የሚሰጠን ታዝባችሁታል። ግን እግዚአብሔር ምን አይነት ልጅ ነው የሚሰጠን ታው ግን ታው ማርያምን ላልወለድ ነው ነው ያዘንኩ። እግዚአብሔርን እሷማ ምርጥ ልጅ ነው የሰጣት። መድኃኒዓለምን ግን ተው። እውነትን ለመናገር ተው ይቅርባት። ከእግዚአብሔር ጋር ተዋርኩ። ዘንድሮ ግን መርያችን ደርሷል። አድለኞች ናቸው እነዚህ። ምን እንደሆኑ ነ በደንብ ታውቃላችሁ እኛ ስንናገር ተሸጉጠው ተሸጉጠው ከዚህ በፊት በብር ማስገስበስ በሰው በምናምን የሰደብናቸው ምን ያልናቸው አሉ። አዶት ትዬ እንዲነሽ እንደነዚህ አይነት ሰዎች አሉ። አሁን አይጠፉም ከስር ከስራችን። የእኛ ድቀት ነው የሚፈልጉት። ስለዚህ እንደነዚህ አይነት ሰዎች የሚመጡት በዚህ ሰዓት ነው። በዚህ ሰዓት ነው። አሁን እኛ እየተናገርን ያለ ነው። ስለ ሰውኛ ነው። ስለ ራስ ነው። በቃ ስለዚህ እንደነዚህ አይነት ሰዎች ደግሞ ቀን ጠብቀው ይመጣሉ ቢኮዝ ምን ሊሰሩ እና ታዲያ መቼ ቀን ያገኛሉ አያገኙም እኮ እንደነዚህ አይነት ነው ገባሽ እንደነዚህ አይነት ሰዎች ደግሞ ማለት ነው በቃ እንደዚህ ነው የሚፈልጉት ምክንያቱም ላይክ በቃ ስሜታቸው ሰው ሲያለቅስ ሰው ሲናደር ሰው እንደዚህ ሲል ማየት ነው የሚፈልጉት ለዛ ነው ሌላ ምንም ለውጥ የለም እኛ ነቅተናል ሁላችንም ነው

በሉ መግዛት ትፈልጉ አሁን መግዛት የምትፈልጉ ግቡ። ካላስ ወይ መሲ ብርጅስቶን ረገጣ ስጀምር ይሄዳለሁ። ረገጣ ጨረሰች እኮ እሷም ወደ ስራ ተመልሳለች። ወደ ስራ ፀሐይዬ፣ ኦኬ ካላስ፣ እኔም ወደ ስራ ተመልሻለሁ።